እራሷን አጠፋች ቲና። ከዚህ በኋላ በቃኝ፣ ሁሉም ነገር መሮኛል፣ ሁሉም ነገር ካሃድ ናቸው። እንዴት ትከዳኛለህ ደኒ? እኔ ላንተ ብዬ ሁሉንም ነገር አድርጌ፣ ላንተ ብዬ ፈግቼ፣ ላንተ ብዬ የሰው ሰው መርዛ ብልቼ፣ ለመግደል ሞክሬ፣ ስንት ነገር አድርጌ እንዴት ትከዳኛለህ ብላ ስትለው ዳኒ ግጥም ያለ መልስ ሰጣት። ብትሆኝ እኔን ከርተሽኝ ያን ጊዜ ስትዝናኛል ነበር አልፎም ደግሞ ካሊብ አራት መቶ ሺህ ብር ሰጥቶሽ ሊፈታሽ እንደሆነ ሲነግርሽ አንቺ ግን ያንን ብር ሳትነግሪኝ አባዬ ናገትሽው እና ደግሞ ኔ ኤደንን የማፈቅራት አሁን ሳይሆን ገና ጥንቱንም ጧቱንም አንቺ ጋ ስምምነት እንጂ ፍቅር የለኝም ብሎ አላት ምንድን ነው ያጎደልኩብህ ቆይ እስኪ ንገረኝ እስኪ ዳኒ ብላ ስትለው፣ ምንም ያጎደልሽብኝ ነገር የለም። ግን ሲመስልሽ ገንዘብ ብቻ ፍቅር ይመስልሻል እንዴ? እኔ ሰላሜን ሁለ ነገሬን ደስታዬን የምፈልግ ልጅ ነኝ። አንቺ ደግሞ ደስታሽም ሆነ ሰላምሽም የሰው ልጅና ፍቅር ሳይሆን ገንዘብና ሰዎቹን ማሰቃየት ነው። እኔ ምልሽ ቲና፣ ቆይ አንቺ የምትፈልጊው እንድትፈቀሪ አይደለ? ስለዚህ ይሄን ክፋትሽን አረመኔ ሰላም ሰላም፣ ውድና እየተከበራችሁ የትርስ ስንድቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን። ሰላም ነይ፣ ደህና ነይ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ትሁቴ ትሁቴ ለአባባ አባዬ ብላ ስትለወይ የልጄ ፍቅር ይዞኛል። ምን አዎ፣ እና ታዲያ ፍቅር እኮ ደስ የሚል ነገር ነው። እኔ ምልሽ ማነው ነው እድለኛ ግን ባንቺ የተፈቀረው ብሎ ሲጠይቃት፣ አይ አባዬ እባክህ ለአሁኑ ተወኝ። ማለቴ ምንም ባትጠይቀኝ ይሻላል። እና እያልከኝ ያለኸው ማፍቀር ጸጋ ነው ነው የምትለኝ? ማለቴ ደስተኛ ነህ እንዴት? ሁቴ ታዲያ እንግዳ ከዚህ ሌላ ምን አይነት ደስታ አለ ብለሽ ነው ማፍቀር እጅጉን ደስ የሚል ስሜት እና ደስ የሚል ነገር ነው። ካላፈቀርሽ እኮ ፍቅር ምን እንደው ህይወት ምን እንደው እንኳ አታውቂውም። እኔማዝነው እሺ አባዬ፣ በምንድን ነው አንተ ምታዝ? ነው ባላፈቀረ ሰው ምክንያቱም ምንም አይነት ስሜት የለውም እና አይሰማም። ይህንን የሰማው ካሌብ ትሁት አፈቀርሽ እንደ ብሎ ሲላት ምነው? ከሰማ እኔማ አንቺ ባትነግርኝም ታዝቤሻለሁ ነገር ግን ሰማሁኝ። ቆይ ግን? ባንቺ የተፈቀረው ሰው ማን ነው? ብሎ ሲላ ትሁት አይ አሁን አየር መቀበል እፈልጋለሁ ለአሁኑ ባትጠይቀኝ ደስ ይለኛል ብላ አለችው። ኤደን ኤደን ካሌብን ግጥም ማድረግ መከረችው። እኔ የምልህ ቆይ አንተ ግን ለምንድን ነው የራስህ ህይወት የማትመሰረተው? በቃ ተዋት፣ እችን ቲና የምትባል ልጅ እርሳት፣ ለአንተ ህይወት ጥሩ አይደለም ስትለው አይ እንዴት አድርጌ ላስብ ብለሽ ነው ይሄው ፊት ለፊት የተቀምጣኮው መቀሚያና መቀመጫ ሳጣችኝ እንዴ? እሷ መይፈታችኝ ብለች ብለሽ ነው? ኖ እንደዛ እኮ ማለት አይደለም። ፍቅር የልብ ጉዳይ እንጂ የፍች ጉዳይ አይደለም። መጀመሪያ አንተ ልብህን አረጋግተህ፣ እንዲሁም ደግሞ ለፍቅር ልብህን መክፈት አለብህ። እኔ ምልሽ ሄደን ግን ቆይ ለእኔ ሴት የምትገባው ምን አይነት ናት? ማለቴ አባትህን የምታከብር፣ አባትህን የምትከባከብ ጨዋ ሴት ልክ እንደትሆት ብላ ስትለው ደግሞ ቢገርም ትሁት ፍቅር ይዟታል። ምን ደነገጠ? ምን ነው ደነገጥክ? አረ ምንም እያለ እያክለፈለፈው መጣና፣ እኔ እምልሽ ስራ ላግዝሽ እንዴ ብሎ ሲላት፣ አረ ችግር የለውም እኔ እሰራለሁ። ደግሞ ብለብለክችን ትገባ እንዴ በኋላ አባዬ፣ ልጄ ደግሞ ወጥሰሪ ያረግሹ እንዴ ብሎ ይናደድብኛል። አረ አባዬ እንደዛ አይልም፣ እንደውም አባዬማ ከኔ ይልቅ አንቺን ነው በጣም የሚወድሽ ብሎ ሲላት፣ አይ አባዬ ሁሉንም ማንንም ከማንም አያዳላም። እውነት ለመናገር እኔንም አንተንም ሁላችንንም ነው የሚወደው። አባዬ በጣም ሰፊ ልብ ነው ያለው ብላ አለችው። እሺ ለማንኛውም አሁን እርዳታዬን ካልፈለግሽ፣ ወደ ሳሎን ሊሄድ ነው አለች አላት። ከዛ እሺ ብላ እሺ ብሎ ሄደ። በሌላ በኩል በጣም ደስ የሚለው ነገር ኤደንና እንዲሁም ቲና፣ እኔ እምልሽ ለምንድን ነው ከባሌ የማትርቂው? እባክሽ ልለምንሽ እና እራቂ ብላ ስትላት፣ ምን ሲጀመርም እኮ ዳኒ መጀመሪያም እኔ ነበር እና በፍጹም አልተወልሽም። እልቅንስ አንቺ ከኔ ባልባል ኋላ ኋላ ከምትጂ ተይውና የራስሽን ህይወት ብትመሰረች ይሻልሻል። እስኪ ካሊብንም አባየንም ትሁትንም እኔንም ሰላማችንን አትንሽኝ። ምን እኔ ምልክ እንደምንም ብለክ እኔ ጋር መመላስ አለብን ዳኒ ብላ ስትለው፣ በፍጹም አላድርገውም በኋላ እንኳ ሞትም የምትገልኝም ከሆነ እሰጥሻለሁ እንጂ ራሴን በፍጹም ወደ አንቺ አልመለስም። ቲና አንቺም የሚያበጅሽ አረመኔነትሽንና ጨካኝነትሽን ትተሽ ወደ ራስሽ ተመልሰሽ የራስሽን ህይወት ብትኖሪ ነው የሚሻርሽ ብሎ ዳኔ አመረረባት። በጣም ከፋት ቲና።